የሰው አፈጣጠር ኡደቶች ላይፍ ሳይክል። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። የሰው ልጆችና የእንስሳ እድል ፈንታ አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላኛውም እንዲሁ ይሞታል። የሁሉም መስተንፋስ አንድ ነው፣ ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውም። መክብብ ምዕራፍ 3 አንቀጽ 19። የአደምንም ልጆች ከሌላው ፍጡር አከበርናናቸው። ሱረቱ አልስራ አንቀጽ ሰባ አንደኛ ጌታ አላህ ብቻውን ፈጣሪ ነው ከእርሱ ውጭ ያለው በጠቅላላ ተፈጣሪና ግኝት ነው ጌታ አላህን በፍጥረት ሥራው ያገዘው ወይም ያማከረው አንድም የለም እርሱ በእውቀቱም ሆነ በኃይሉ እንከን የሌለበት የሙሉ ባሕርያት ባለቤት ነውና የአላህ ቃል እንዲህ ይላል ይህ ጌታችሁ ነው ከእርሱ በቀር አምላክ የለም ነገርን ሁሉ ፈጣሪ ነው ስለዚህ ተገዙት። እርሱም በነገሩ ሁሉ ላይ ተጠባባቂ ነው። ሱረቱል አንዓም አንቀጽ 102 የሰማያትና የምድር ጌታ ማን ነው በላቸው። አላህ ነው በል። ለነፍሶቻቸው ጥቅምንም ጉዳትንም የማይችሉትን ረዳቶች ከእርሱ ሌላ ያዛችሁን በላቸው! እውርና የሚያይ ይተካከላሉን? ወይስ ጨለማዎችና ብርሃን ይተካከላሉን? ወይስ ለአላህ እንደርሱ አፈጣጠር የፈጠሩን ተጋሪዎች አደረጉለትና ፍጥረቱ በእነርሱ ላይ ተመሳሰለባቸውን በል። አላህ ሁለመናውን ፈጣሪ ነው፣ እርሱም አንዱ አሸናፊ ነው በል። ሱረቱ ራዕድ አንቀጽ 16 አላህ የነገር ሁሉ ፈጣሪ ነው፣ እርሱም በነገሩ ሁሉ ላይ አስተናባሪ ነው። ሱረቱ ዙመር አንቀጽ 62 ይሃችሁ ጌታችሁ አላህ ነው፣ የነገር ሁሉ ፈጣሪ ነው፣ ከርሱ ሌላ አምላክ የለም። ታዲያ ከእምነት ወዴት ትመለሳላችሁ። ር 62ኛ ሁለተኛ በአደምና በዝርያዎቹ አፈጣጠር ላይ ግራ የገባቸው ወገኖች ቅዱስ ቁርአን ስለ ሰው አፈጣጠር የሚዘረዝረውን ክፍል በአግባቡ እንዲረዱ ለማድረግ እንዲህ አቅርበነዋል። ልባችሁን አላህ ለእውነት ይክፈተው። የአደም አፈጣጠር ጌታ አላህ አደምን ሲፈጥረው ከምድር አፈር ነበር የፈጠረው። ይህ አፈር ውሃ ሲቀላቀልበት ወደ ጭቃነት ይቀየራል። ጭቃው ደግሞ እስኪደርቅ ቢተው መልኩ የጠቆረ ጠረኑ የገማ ይሆናል። የደረቀው ጭቃ ከአንድ ነገር ጋር ቢያጋጩት ኪል ኪል የሚል ድምፅ ያሰማል። ስለሆነም ቁርአን እነዚህን ላይፍ ሳይክሎች በተለያየ ሱራ ከአፈር ከጭቃ የሚገማ ከሆነ ጥቁር ጭቃ ከሚቅጨለጨል ደረቅ ጭቃ ተፈጠረ በማለት ገለጸ። የአላህ ቃል እንዲህ ይላል። አላህ ዘንድ የኢሳ ምሳሌ እንደ አደም ቢጤ ነው፣ ከአፈር ፈጠረው ከዚያም ለእርሱ ሰው ሁን አለው ሆነም ሱረቱ አል ኢምራን አንቀጽ 59 አላህ ባዘዝኩህ ጊዜ ከመስገድ ምን ከለከለህ አለው እኔ ከእርሱ የበለጥኩ ነኝ ከእሳት ፈጠርከኝ እርሱን ግን ከጭቃ ፈጠርከው አለ ሱረቱ አል አዕራፍ አንቀጽ 12 ሰውንም ከሚቀጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠርነው አልሂጅር አንቀጽ 26 ሰውን እንደ ሸክላ ከሚቀጨለጨል ደረቅ ጭቃ ፈጠር ነው። ሱረቱ ረሕማን አንቀጽ 14 የዝርያዎቹ አፈጣጠር። እኛ የአደም ዘር የሆነን ሰዎች ደግሞ ስንፈጠር መጀመሪያ የፍትወት ጠብታ ወይም የዘር ፈሳሽ፣ ከዚያም የረጋ ደም ወይም ብለድ ክሎት፣ ከዚያም የሚላመጥ የሆነ ቁራጭ ስጋ፣ ከዚያም አጥንት፣ ከዛም ስጋን በማልበስና በውስጡ ነፍስን በመዝራት ሰው ሆነን ተፈጥረናል። ቀጣዮቹ ጥቅሶች ይህንን እውነት እንዲያስረዳሉ። ሰውም ከምን እንደተፈጠረ ይመልከት። ከተስፈንጣሪ ውሃ ተፈጠረ። አጣሪቅ አንቀጽ አምስትና ስድስት አንብብ። በዚያ ሁሉን በፈጠረው ጌታህ ስም ሰውን ከረጋ ደም በፈጠረው። ሱራ ዐለቅ አንቀጽ 12 እርሱ ያ ከአፈር ከዚያም ከፍትወት ጠብታ ከዚያም ከረጋ ደም የፈጠራችሁ ነው ሱረቱል ጋፊር 67። ሰው ስድ ሆኖ መተውን ይተረጥራልን? የሚፈስ ከሆነ ፍትወት ጠብታ አልነበረምን? ከዚያም የረጋደም ሆነ —አልቅያመ አንቀጽ 36-38 ከፍትወተ ጠብታ ከዚያም ከረጋደም ከዚያም ከቁራጭ ሥጋ ሱረቱል ሐጅ አንቀጽ 5 ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነው ከዚያም ጠብታዋን በአርባ ቀን የረጋ ደም አድርገን ፈጠርን። የረጋውንም ደም ቁራጭ ስጋ አድርገን ፈጠርን። ቁራጯንም ስጋ አጥንቶች አድርገን ፈጠርን። አጥንቶቹንም ስጋ አለበስናቸው። ከዚያም ነፍስን በመዝራት ሌላ ፍጥረትን አድርገን አስገኘነው። ከሰዓሊዎችም ሁሉ በላጭ የሆነው አላህ ላቀ። አንዳንድ አላዋቂዎች ሰው እንዴት ከገማ ጭቃ ተፈጠረ? ይባላል በማለት የአግራሞት ጥያቄን ያነሳሉ። ምን ነው ይህ የገረማችሁ? እውነቱን እንነጋገር ከተባልማ እኛ ሰዎች ከሶስት የሚገሙ ነገራት መሽተላቀን እናውቃለን። ስንፈጠር ከሚገማና ከሚሸት የዘር ፈሳሽ አልነበርንም የተፈጠር ነው? ስንሞትስ የሚገማ ሬሳ እንሆን የለምን? በእነዚህ መሐልስ ሁሌም በሆዳችን ተሸክመን የምንዞረው የገማ ነገር አይደለምን? ይህንን እውነት መቀበልና መረዳት ያቃተው ሰውማ በተጨማሪም አዕምሮ የገማ ሆኗል ማለት ነው። ከሁሉ የሚከፋው ደግሞ የአእምሮ መጠንባት ነው። ለዚህም ነው ሰው ትክክለኛ ማንነቱን መረዳት ተስኖት በጌታው አምልኮ ላይ የሚኮረው። ትክክለኛ ማንነቱን የሚያውቅ ቢሆን ኖሮ እንኳን በጌታው ላይ በሰው ላይም ባልኮራ ነበር። አላህ ሆይ፣ አንተ ካሳወቅከን ነገር ውጪ ለእኛ እውቀት የለንም። እነሆ በእግዚአብሔር ፊት እኔ እንዳንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርሁ ነኝ። ኢዮብ ምዕራፍ 33 አንቀጽ ስድስት